good good ይቀርማል ይንገርማል ይገርማል ይቀርማል ታሪክ ማለት ነው። ዛሬ ያየሁት ነገር በጣም ገርመውኛል። እንግዲህ ሁለት ሁለት ፍየሎች ዛሬ ታስሩ ማለት ነው። ታስሮ ተገረፉ ማለት ነው። ሁለት ፍየሎች በቃ በቃ ያሉ አስቸግሩ ነበር ማለት ነው። እውነት ለጆሮ ምይዘገን ነገር ሲናገሩ አይናችን ጨፍነኝ ስናያቸው የነበሩ ሰዎች ዛሬ በሽንት ታጠቡ ማለት ነው። በቅ በሽንት ታጠቡ ሀያ የሌለው ሰው እንደዚህ አላህ በአደባባይ ያዋርደው ማለት ነው። ሀያ አንዳንድ ሰው ሀያ የሌለው ነው ማለት ነው። ሀያ በቀን ነጌ በዙር አገኘዋለው አካሌን ነጌ። ደግሞ ይሄ ነገር እኔ ራሴን የሆነ ነገር ይደርስብኛል ብሎ በጨው የታጠቡ ምንም ርህራሄ የሌላቸው ሚላሳቸው ያዝ ማያረጉ ክፍቶች ዛሬ ጉዳቸው ወጣ። ዛሬ በሽንት ታጠቡ ማለት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? ማን ናቸው? ሰላማችሁ ብዛልኝ። ለቤቴ አድሰው ናቸው። ሰብስክራይብ አድርጉኝ። ነባር ቤተሰቦች ላይክ ሼር በማድረግ ተባበሩኝ። ወዳችኋለሁ ማለት ነው። ዛሬ እንግዲህ ሁለት ሁለት ፍየሎች ታገቱ ማለት ነው። እንደውም እንደውም በሱማያ ጓደኛ አማካኝነት ተይዞ ዛሬ በሽንታቸው ታጠቡ ማለት ነው። እውነት እንዴት ታጠቡ ብትሉ በሱማያ ጓደኛ አማካኝነት የሱማያ ጓደኛዋ ሲራ እንደዚህ ተገኝቷዋል ብላ ለነዚህ ፍየሎች ደውላ ይሄን ያክል ብር ሰጣችኋል፣ ማስታወቂያ ትሰራላችሁ። ማስታወቂያ ነው አይዋ መሰለኝ ትሰራላችሁ። የታገተ ሰው እንዴት ሆኖ እንደሚያመልጥ እንዴት ሆኖ እንደሚሆን ትሰራላችሁ፣ አብረን እንሰራለን ይመጣለሁ ብላ የሱማያ ጓደኛ ከሱማያ ተነጋግሮ ይህንን ነገር አቂጦ አቅዶበት በቃ ዛሬ በቃ ዛሬ በቃ ዛሬ ጉድ ጉድ የሚያስብን ነገር ነው ማለት ነው። እቺ የሱማያ ጓደኛ ለነዚህ ደውላ በሁለት መቶ ሺህ ስድስት መቶ ሺህ ድር ተነጋግር ያለ ሁለቱ ላንቺ፣ ሁለቱ ላንቺ፣ ሁለቱ ለኔ በቃ ሰው ታግቶ እንዴት ሆኖ እንደሚያመልጥ እንዴት ሆኖ እንዴት እንደሚሆን ሊታሳዩ ነው። ዛሬ እንደዚህ አስተምራችኋለሁ ከዛ በኋላ ሚሰሩት ወደ አዲስ አበባ ሄዳችሁ ነው ብላ እንደዚህ ተጫወተችባቸው። እውነት ለመናገር ጉድ ከዛ እቺ የሱማያ ጓደኛ እንደዛ ብላ አሳምናምን ብላ ከች ብላ ኑ ብላ ደወለች። መጣው ብላ እነሱ በቃ አጅሮች ሁለት መቶ ብር ሊወስቱ ነው መጡ፣ ማለት ነው ከዛ እዚ ጋር ይሰራ ስትል አይ እዚ ጋማ አይደለም ሜዳ ነው እቤት እኒ ሳይዶም የለም ምናምን ትላለች ማለት ነው። አዩ ማለት ነው። ከዛ የእውነት ለመናገር በጣም ነው በጣም ነው ያሳቀኝ ማለት ነው። እውነት ፈታ አድርጎኛል እቺ ንግስት ሱማያ ጉድ አደረገቻቸው። ከዛ እዚ ይደረግ እዚ ይደረግ ቢባል እዚህ ማይሆን መንገድ መንገድ ጻፍ ነው ምናምን፣ እቤት እንሂዱ ይላ፣ በራሳ ቤት ታገተች ማለት። ከዛ ይሄዱና ወንበር አምጡ ብላ ሸርብ ይዛለች። በሸርብ ድብ እናድርጋ ሁለቱንም አስራ ከዛ በኋላ እንዴት እንደሚያመልጡ እንዴት እንደሚከላከሉ አሳዩ ስትላቸው፣ እኔ በሽንቴና ነጣጠቁ እንደ አያንቱ ሽንታን በሽንታን ታጠበች ማለት ነው። ዛሬ ሻወር ወሰደች፣ ሻወር ወሰደች፣ ወሰደች። እውነት አያንቱ ማለት ነው። እውነት ባላላት አላት አሌልም ነበር። ከባሏ ትጣልጣለች እንደዚህ ተብላለች ይባል ነበር። ግን ልብም ብዬ እሷን አላዳምጥም፣ ምን እንደምትልም አልሰማም ማለት ነው። እብድ ነገር ናት። ከዛ ዛሬ ጉዳ ፈልቶ በራሳ እጅ ታስራ በራሳ ልብስ ሸናች ማለት ነው። አቤት እቺ ሚላስማ አቤት እቺ ሚላስ ስታስገድል ዛሬ አየው ማለት ነው። እውነት ለመናገር ከዛ አሁን እንዴት ካሰረቻቸው በኋላ ዋና የገረመኝ ነገር ማለት ነው፣ በቃቤ ደፋር ካሰረቻቸው በኋላ አሁን ሱመያ ብትመጣና ስትላቸው፣ ካሰረቻቸው በኋላ እጅ ከሰጡ በኋላ ምንም ማድረግ አይችል። ሱመያ ና ተላከችሽ፣ እንድና የላከችሽ ብላ ብድ ብላ ተነስቶባት ነበር አጅሬ። ታስራለች ወደ ትሄዳለች ማለት ነው። ይ ስንት ሰው ጥርስ ሰብራለች፣ ስንት ሰው መታለች፣ አዩ ማለት ነው። ዛሬ በራሳ እጅ ቁጭ ብላ ታስራ በሽንታ ሻወር እስከምትወስድ ድረስ አሳየን ማለት ነው። ይገርማል። እውነት ለመናገር ነን እውነት፣ ሱማያ በጣም በጣም ነገር እንዴት እንደሚመጣላት የምታረገው ነገር ሀረካት እንዴት እንደ ኬት እንደምታመጣ አላቅም። ወላ ሱማያ አቤት ጭንቅላት ያላት፣ ፋስት ጭንቅላት ነው ያላት ማለት ነው። እውነት ማሻላ ተባረካላ። ከዛ የመን ሄደች አልሄደች አላቅ፣ ይሄ ወላሁ አዕለም። ግን አዳማ ላይ ኢቤታ መታ። ከዚህ በፊት ደግሞ ኢቤታ ደርሳ እዩ ቤት እንደዛ ተጫወተችባት። አሁን ደግሞ አስራ አሳስራ አሳስራ ገረፈቻቸው፣ ማለት ነው። በሽንት አስታጠባቻቸው ማለት ነው። ዋይ ጉድ ወይ ጉድ! እውነት ለመናገር ጀግና ናት ሱመያ፣ ጀግና ናት፣ ጀግንነትም ሲያንሳት ማለት ነው። ከዛ ልጅ ሰፕራይዛላችሁ ብላ በሯን ከፍታ ወጠች። የሱመያ ጓደኛ ማለት ነው። ሰሜራ ናት መሰለኝ፣ ሰሜራ ሱማ ይመስለኛል። ከዛ ወጣ አጅሬ ዱላ ይዛለች። እንደውም እኔ ቆንጮሯ መስሎኝ ነበር ማለት ነው። ዱላ ነው ወላሁ፣ አለ ከዛ። ወይ ጉድ እውነት፣ እውነት ጀግና ናችሁ ሱመያ፣ እውነት። ከዛ ልክ ልካቸው ልክ ልካቸው ነገረቻቸው ነገራቸውና፣ ሁለተኛ እኔን ስም ታነሳላችሁ አላነሳን ብላለች። ጣውንት ያቺ ደሞ እኔ ለቪዲዮ ነው ስንት ነገር አለችት። ሱማያን እንደውም ስንት ነገር ስንት ነገር አለችት። እንደውም ተትላንት ዳነም መቼ ነው? ጭራሽ ጭራሽ እኔ አልሰማትም ብዬ ወጣሁ ማለት ነው። በቃ የምትለው ነገር ሰይድ ከሰይድ ሰራሽ ሰይድ ጥፍጥፍ ነው ያረጋት ማለት ነው። አያንቱም የትባል ለሚ በቃ ምንም ነገር የምታወራው ሽታው እንዴት እንደማያስጠላ አቤት ሽታ አቤት ሽታ የሚያወሩት። ሁለቱም ሁለቱም ግን አንድ አይነት ናቸው፣ ሜዛ ናቸው፣ አንድ አይነት ይላቸዋለሁ። ግን በሱማያ ተደስቻለሁ። ያም ሆነ ይህ በጣም ነው ያስደሰተችኝ ዛሬ። ሌላ ጊዜ በሰይዶ የተነሳ ትንሽ ብቻ ታው ይለ ልጆችሽ ብላሽ ምናምን ምናምን ብዬ አመን ውስጥ የሆነ ነገር ሲታመጣ ቅርለኛል ማለት፣ ዛሬ ከልክ በላይ ይቻለሁ ማለት ነው። ለምን ማን ብሎ ሰውን ወልጭ አርጎ ሲሰድቡ ነበሩ ማለት ነው እነዚህ ሰዎች። በቃ ምን ምንም ምንም ሩቅ ብትሆን ማለት ነው ሰው እንኳን ሰው ቀጥራ ማስደበደብ ትችላለች ማለት ማንም ሰው ይችላል። እኔ ራሴ ቢሆን ማለት ነው የፈለክ ቦታ ቢኖር ያቺ እዛ ሆና በሚላስ የምትወጋኝን እኔ ደግሞ በሚወጋት ነገር አላጣም ነበር ማለት ነው። ይሄን አላህን ደግሞ መፍራት አለብን ማለት ነው። ለምን ለምን የነሱኒ ወንጀል እኛው ላይ እናመጣዋለን ወንጀል ሰው ሰራ ብለን መስራት የለብነው እንደኔ እንደኔ ማለት ነው። ግን እንደኔ እንደኔ ነው። ስለዚህ ሱማያ ደግሞ እንዴት እንደጠራ ቧት እንዴት እንዳጠቧት አጠገባቸው መታ። እስቲ ሁለተኛ ትላላችሁ ብላ ሁለተኛ ትደግማላችሁ አንደግመም ብሏለሁ ማለት ነው፣ በቃ። ከዛሬ ጀምሮ እዚህ ድረስ ሳልመጣ ማለት ነው፣ ሳልመጣ የማረገውን እኔ ነኝ የሚያውቀው ብላለች። ማድረግም ትችላለች። ማንም ሰው ያደርጋል እኔም አደርጋለው ብያቸዋለሁ። አላህን ካልፈረው አንድ ሰው ይንካኝና፣ ሁሌ የተሳደበ ኢቤቱን ሄዶ ይዘለዝልኝ። ሰው አላጣ ቤቱ ድረስ ማለት ነው። ኢቤቱ ለምን ይሰደባለው ማለት ነው?